አሰላሙ አሌይኩም ረህመቱላሂ ወበረካቱ ድና የተከበሯቸው ቻናል የቤተሰቦች ሰላም ብያለው። ዶችዬ እንድትከረማችሁ እንዱሁም ላዝቻ ናልአዲስ ቃላችሁ ሰብስክራይብ ላይክ፣ ሸር አድርጉኝ። ነበሮች እንደተለመደው አበረታቶኝ እንግዲህ ዛሬ እንዳየናቸው አህሙና ፈኪሀ በራያ አልብሰው ወካ ብለው መጥተዋል። ማሻ አላህ ብያለው። በብዙ ቤት ላይ መጡት በእርግጠኝነት እሷ ተሰጥቷቸው ነው ማለት ነው። እና ደግሞ እንዴት ነው የሚያምርባቸው! ዋው እነዚህ ልጆች ግን እኔ እንጃ። ተው ግዝግ በሉ እንዴት እንዳማረባቸው የምር ማየት ማመን ነው። እንግዲህ ሁላችንም እንዳየናት አምሮባት አልፈኪም ማለት ነው። አሁን እንደዛው እንደዚህ ያምራል እንዴ! በቃ የሀበሻ ልብስ ዋው! ይለያል የምር እንግዲህ ፈኪ አልሰማም ብላለች፣ ማንንም ማለት ነው። ከአሁን በኋላ ስራዬን እና ስራዬን ብቻ ነው ብላለች። መቻት ማለት ነው እና እስከ ዛሬ ድረስ እኛን ሁሉ ታናድድን ነበር ማለት ለምን ትሰማለች እያለ እኔ ራሱ በጣም ብዙ ጊዜ ተናድጄባት አውቃለሁ፣ በውስጥ ማናግራት አውቃለሁ። እና ግን አሁን አሁን ላይ ይበቃል አደለም ስራና ስራዬን ብቻ ነው ብላለች። እንግዲህ ፈኪን የምትናገሩ ሰዎች ብታድቡ ነው የሚሻላቸው። ሰው አሰማችሁም? የምሬዳው አሰማችሁም? እንግዲህ ማለት ነው እና ልፋት እንዳይሆንባችሁ። አንዳንድ ሰዎች አላችሁ ደግሞ ሶፊንና ፈኪን አታወጣጥሩ የምትሉ ማለት ነው። እናንተ ታዲያ ክራላችሁ እንጂ እነሱ አንድ ናቸው ማለት ነው። አንድ ላይ ነው ያሉት። ካሜራ ላይ ባታየዋቸው ተካሜራ ጀርባ አንድ ላይ ናቸው እና ግን አላችሁ አንዳንድ ሰዎች ማለት ነው ቲክቶክ ላይ ምናምን አይቻለሁኝ እና ለሶፊ የሚያግዙ ልጆች ማለት ነው። እኔ ሁለቱም ለእኔ ያው ናቸው። እናንተ ግን ምን አይነት ሰው እንደሆናችሁ ትገርማላችሁ። በቃ አይደለ ሰውን ተሰው ማያያዝ ነው ስራችሁ ማለት ነው። እና በቲክቶክ ላይ አይቻለሁኝ የሆነች ልጅ ምናምን አታወዳድሮ አትፈኪን ተማንስ የጋራ ልጅ ሁለቱም ሰው ናቸው አይደለ ፈኪም ከአህሙ ጋር እየሰራች ነው ያችም ደግሞ ከኗር ጋር ነው ከመንጋው ከሱ ጋር እየሰራች ነው አይደለም እሺ ሁለታቸውም እየሰሩበት ግን እኛ ግን አርፈን እንቀመጥ ማለት ነው አንድ ሰው ብቻ ስለምንወድ ስለ አንድ ሰው ብቻ ማሽቃበጥ ይደብራል ሁለታቸውንም እኔ ላላብየው ወዳቸዋለሁ ግን አንዱ አንተ አንዱ አላባልጥም ማለት ነው ምክንያቱም ሁለቱም አንድ ናቸው ስራቸውን እየሰሩ ነው ያሉት ማለት ነው ሁሉም ሶፊን አንዴ ብቻ ነበር የተናደርኩባት። የዛኔም በምንድን ነው ማለት ያኔ ቶፊቅ ከፍሎ አሰደበኝ ስትለኝ፣ በጣም በጣም ወዳት ነበር በፊት። ግን ከፍሎ አሰደበ ስትል እሷን ለማሰደብ ያኔ ብር ክፍያ ያስፈልግም ማለት አንድ ሰው የቶፊቅ ደጋፊ የሆነ አድናቂ ሙሉ ጨርጉ ሊሰርባት ይችላል። ምክንያቱም እኔ ብዙ ነገር ስላየው ነው። በውስጥ ተልእኮልኝ ምናምን በቃ እኔ እራሱ ተረድቻለሁ፣ እሷን የሚጠሏት ልጆች ስለሆኑ ተቀብዬ ዝም ነው ያልኩት። ማለት ያኔ ሌሎችም እንደዚህ እኮ ስላቸው እነዚህን እንደዚህ ታያቸው፣ ያኔ ስለሚጠሏት ብቻ ነው ምናምን ሲሉኝ እኔም ገባኝ እና ዝም አልኩኝ። እና አንድ ሰው ለአንድን ሰው ሲሰድብ ከፍሎ አሰድበኝ ማለት ይደብራል። ይህ ውፈኪን ስንት ሰው እየሰርባታል። ግን እሷ በጊዜው ስሜታዊ ትሆን ነበር አሁን ግን ጠንካራ እየሆነች ነው እንግዲህ እንደ ሩቲን ነው እንዳብርሽ አንሰማም ብለዋል በቃ ብቻ ይመቻቸው የምር ትናንትና ራሱ ተጣላን ምናምን ብለው ፕራንክ ነው ማለት የምር መስሎኝ ማለት ነው እንዴ አይተን እንኳ ትንሽ እንኳ ሳጠግባቸው እያልኩ ብቻ ፕራንክ ነበር ደስ ይላል ነው ዱቲ ማለት ነው በጣም በጣም በጣም ማለት ነው። የሀበሻ ልብስ እንዴት እንዲያማረባቸው በተለይ ፈኪ ላይ እንዴት እንዲሄድባት። እንዴ በጣም ያማረባት የምር እኔ ለማካበድ አይደለም። ይዋት ስኪደው ማለት እንዴት እንዲያማረባት ልብሱ። ደግሞ ተሄጃቧ ጋ እኔ በጣም በጣም የሚመቸኝ ሄጃቧ ነው ማለት ሁሉ የሚያን ሂጃባ አለባበሱ እሷ እኮ ለሁሉም አስተምራለች። ሙስሊሞች ምንን በፊት አይለብሱም ነበር ምናምን ሲሰሩ አይለብሱም ነበር ነው እንትን፣ ለመናገር ግን ፈኪ እንደዝነት እንደዝነት ምናምን ጥፋት ትፍታለች ምናምን እያሉ ፈኪን ይሳደባሉ፣ እንጂ ዩቲዩብ ላይ ስለ ሄጀባ አለባበስ ያስተማራቻቸው ፈኪ ናት ማለት ነው። በፊት ምን እንዴት አይነት አለባበስ እንዳለ እና ነበር ምን አይነት ልብስ ለብሰው እንደሚመጡ እነሱ ያው ዝም ብለው ራሳቸው ላይ ብቻ ሂጃብ መኖሩን ብቻ ነበር የሚያውቁት እና ልብስም ደግሞ ዝም ብሎ መለበሳቸውን ብቻ ነበር የሚያወጥ ማለት ነው። የፈኪ ጥፋት ምንድነው? አንድ ብቻ የሆነ ጠባብ ልብስ ለብሳለች፣ ለሱም ይቅርታ ጠይቃለች። ያየችው ረዥም ሆኖ ነበረ፣ እሱም ስጦታ ስለሆነ ነው። ለማንኛውም ሰምታችኋል። እንግዲህ አትልፉ ለማለት ነው። ፈኪ እና ህሙ አይሰማችሁም። አትልፉ ለማለት ነው እንግዲህ አህሙና ፈኪ እንዲያተጣሉ ወደ ኋላ እንዳትመለሱ ወደፊት ሄዱ። እና እንደ ዝምር ብሎባችሁ ስላየኋችሁ ደስ ብሎኛል። እንግዲህ ደግሞ ፈጣሪ ታይ እንጠብቃችሁ። አመሰግናለሁላችሁንም ብዱትኪ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ ማለት ነው። ሰምታችኋል። እኔን ደግሞ አምስት ሺህ አስገቡኝ።